የፖለቲካ ፍላጎትን ለማሳካት የኃይል አማራጭን መጠቀም በኢትዮጵያ ፈታኝ የሆነ ጉዳይ ነው። የኃይል አማራጭ ሳይሆን ሰላምን ለማጽናት ሰላማዊ አካሄድን ቁልፍ መሳሪያ ሲሆን አገርን ያድናል ያሻግራልም። ሰላማዊ አማራጭን አለመከተል ግን የህይወት ጥፋት፣ የአካል ጉድለት፣ የንብረት ውድመትና የዜጎች መፈናቀልን አስከትሏል። ችግሩን ለመፍታትም መፍትሄው ውይይት ሊሆን ይገባል፣ ይላሉ ፖለቲከኞች። ጠመንጃ ይዞ መንገዱን ሁሉ እየተኮሰና እየገደለ ፖለቲካውን የሚያጠናቀቅበት ሁኔታ የለም። ኢትዮጵያ ውስጥ አሁን እሱ ብዙ አስቻይ አይደለም። ይሄ ምዕራፍ ለአንድ ወገን አልሰራም፣ የተረጋገጠ ጉዳይ ነው። ለሁለት ወገን አልሰራም። ወደ ሶስተኛም ነገም ከነገ ወዲያም ቢተገበር ውጤታማ አይሆንም። ተጨማሪ ጥፋትና ተጨማሪ ጥያቄ ከመውለድ ባለፈ መፍትሄ ያመጣ ሁሉም ለያዘው ዓላማ ለቆመለት ዓላማ መታገሉን፣ አከብራለሁኝ። ግን በምን መንገድ፣ በምን መስፈርት ኢትዮጵያ ተጨማሪ ጥይትና ተኩስ ያስፈልጋታል ብዬ አላም ነው። ስለዚህ ከተኩስ መልስ፣ ከጠመንጃ መልስ፣ ከጠመንጃ አፈሙዝ ልክ በጥረጴዛ ዙሪያ ለመሰባሰብ እድል መስጠት አለባቸው ሁሉም ኃይሎች የሚል እምነት አለ። የሰላማዊ ትግል አማራጭ ለለው ነው ኢትዮጵያ ውስጥ በኃይል ብዙ ሞክረናል። ብዙ ትውልድ አልፏል። ብዙ ጊዜ ባክኗል። ከዚህ በኋላ በመነጋገር በመወያየት በሰላማዊ መንገድ ብቻ የፖለቲካ ጥያቄዎች እንዲፈቱ ማድረግ ያስፈልጋል። የውይይት ባህል መዳበር ሰላምን ለማጽናት ወሳኝ መሆኑንም ይገልጻሉ ጉዳዩ ያሳሰባቸው አካላት። ፍላጎትን በኃይል ለማስፈጸም የመሞከር ተግባርም ሊቆም ይገባል ነው ያሉት የኢፌድሪ ጠቅላይ ሚኒስትር። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ፣ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀረ ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀረ ክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። የተለየ ሃሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሀሳቡ ማራመድ ስለሚችል። ሰላም ዋጋው እጅግ የከበረና ለሁሉም ደግሞ ፋይዳው ታላቅ በመሆኑ ነው ለሰላም እንቅፋት ከመሆን መታቀብ የሚያስፈልገው። ችግሮችና አለመግባባቶችን በንግግር የመፍታት ባህል ሊዳብር ይገባል ያሉት ከአዲስ ቀን ጋር ቆይታ ያደረጉት የኢትዮጵያ የአገር ሽማግሌዎች ህብረት ሰብሳቢ ዶክተር ተስፋጽዮን ደለለው ሰላም ለሁሉም ወሳኝ በመሆኑ ለማጽናት እየሰራን ነው ይላሉ። ሰላም ደግሞ የሁሉም ሀብት ነው። ማንም ማንም ሰው የሆነ ሁሉ የሚፈልገው ነገር ስለሆነ ያንን ሰው ሰላሙን የፈለገውን ያገኝ ዘንድ ለማድረግ የማናደርገው ጥረት የለም። ችግሩ በሰላም መንገድ እንዲፈታ አለመፈለግና ሽምግልናን ያለማዳመጥ ችግር ይስተዋላል ያሉት ከባህር ዳር አቶ ያራድ በለጠ ሁሉም የሰላም ተዋናይ መሆን አለባቸው ይላሉ። ሰላም ቀላል አይደለም ለሁሉም ያስፈልጋል። እንኳንስ ለሰው ልጅ ቀርቶ ለእጽዋቱ፣ ለእንስሳቱ፣ ለዋፋቱ ሰላም ያስፈልጋል። በዚህ እርስ በርስ መፋለም ያገኘነው ያተረፍነው ነገር የለም። ያተረፍነው ነገር ቢኖር ክስረትን ነው ውድመትን ነው ማጣትን ነው። የአገር ሽማግሌዎቹ ሰላምን ለማረጋገጥና ለማጽናት የቆዩ ሴቶቻችንን በአግባቡ መጠቀም ይኖርብናል ብለዋል።